አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድነት ከባራችሁ የሸቃላ ሚድያ ቤተሰቦች እንደምን ሰንበታችሁ? ከኔ ጋር ሁሉ አማን፣ ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ደግሞ መዳም ቤት አዲስ ስትገቡ የማትጠይቋቸውን ነገር ሌላ ሰራተኛ አብራችሁ ካለች ነው። ቢስምላህ ሰሉ ዓለ ነቢ፣ እያንዳንዱ አዲሱ ናችሁ ለምትገቡ እዚህ ቻናል ውስጥ እኔ የምነግራችሁ አረበኛም ሆነ ስለነመዳም ጸባይ ትክክለኛ ቢሆን እንጂ ሌላ አልናገርም። ሁሉንም ቪዲዮ ለማግኘት ወይም ደግሞ የምትፈልጉትን አይነት ርዕስ ለማግኘት ልክ በቪዲዮ ላይ እንደምትመለከቱት መጀመሪያ ፕሮፋይል ትነካላችሁ፣ ከዛ ከስር ቪዲዮ የሚለውን ትነካላችሁ፣ ወደ ላይ እስክሪን በማድረግ በማንሸራተት የምትፈልጉትን ታገኛላችሁ ማለት ነው። ወደ ዛሬው ርዕሳችን እንገባለን። ብስምላ ሰሉ አለ ነቢ ቤተሰቦቼ ዛሬ ልላችሁ የመጣሁት መዳም ቤት አዲስ ስትገቡ በፍጹም በፍጹም ሌላ ሰራተኛ ካሉት የማትጠይቁት ነገር፣ ወይም በጠለብ ነው መጡ ትችላላችሁ፣ ውጭ ትኖራላችሁ፣ አልሀሰብ ያኔ እልሙሄም በፍጹም እንዳትጠይቁ፣ እናንተም እንዳትናገሩ። ምንድን ነው የሚባለው? ስኩት ሚነዘሀብ ይላሉ አረቦች፣ የእኛም ደግሞ ዝምታ ወርቅ ነው ይላሉ። አወለን በፍጹም በፍጹም ደመወዛችሁ ስንት እንደሆነ እንዳትናገሩ። ደመወዛችሁ ስንት እንደሆነ በፍጹም እንዳትናገሩ። ኦኬ። እሷንም ደመወዝሽ ስንት ነው ብላችሁ በፍጹም እንዳትጠይቁ። ለምን አትሉ? እሷን ደመወዟን ስትነግራችሁ የአንቺ ሊበልጥ ይችላል ወይም ደግሞ የእሷ ሊበልጥ ይችላል። ሰይጣን ስላለ ባንቺና በሷ መሀል ወስዋስ እንደዚሁም ደግሞ የሷ ደመወዝ ትንሽ ነው የኔ ደመወዝ ብላችሁ መፎካከር ተጀመራላችሁ። ብዙ ጊዜ ጠለቦች ደመወዛቸው ማዕሩፍ ነው፣ ወላኪን ከውጭ ተጨማሪ ሰራተኛ የሚፈልጉ ካሉ ውጭ አሉት ደመወዛቸው ከጠለቦች የተሻለ ነው። ነገር ግን ጠለብ መሆኗ አናውቃችሁ ስትሄዱ ደሞዝ ስንት ነው፣ የኔ ይህን ያህል ነው ብላችሁ የምትናገሩ ከሆነ ያችን ልጅ የሆነ ነገር ተጽዕኖ የምታሳድሩባት በነፍሷ ላይ እሷ እንደማትችል እና ደካማ እንደሆነች እናንተ የተሻላችሁ ናችሁ የተሻለ ነገር እንደሚከፈላችሁ ነው። ብዙ እህቶቼ ሸቃሊት ፊሊፒን ያለች አብረኝ የምሰራ ደሞ ዛኮሽ አምስት ነው ስራዋ ግን ልነግርሽ አልችልም ብለው ብዙ ሸክዋ ያቀርባሉ። ግን እሷም የርዝቋን ነው የምትበላው፣ እናንተም የርዝቃችሁን ነው የምትበሉ። ርዝቃችሁ ካልሆነ አስር ሺህ የሚከፈላችሁ በረካ ላይ ኖረው ይችላል። ያላችሁን አመስግኑ፣ ግን ይህን ይህን ያህል ነው ብላችሁ አትናገሩ። ግዴታ መተንፈስ ካለባችሁ ራሱ ዝቅ አድርጋችሁ ነገሯቸሁ ደግሞ ዛቹ አንድ ሽብር ከሆነ ስምንት መቶ ነው የኔ ወይም ሰባት መቶ ነው በል፣ ምን ይፈጠራል? ከፍ አትበሉ። በማንኛውም ነገር ዝቅ ብላችሁ ተናገሩ። ሌላው ቤት ውስጥ ካሜራ አለ የለም ብላችሁ ሰራተኛ ቀድማ ያለችን እንዳትጠይቁ። ለምን አትሉኝም? ቶሎ ብላ ሂዳ ለመዳም ካሜራ አለ የለም ማለችኝ ብላ ትናገራለች። አንቺ ጋር ገና አልተግባባችም። አንዳንዶች በኋላ ሲግባቡ ሲዋደዱ ያን ይሄንን ባላደረግኩ ብለው የሚንጸጸቱ አሉ። ከዛ ለመዳም ስትነግራት መዳም ምን ታስባለች? ይቺሽ ማሸቃላ ማን እንደ ኼር ትላለች። ኼር የላትም። ኼር ቢኖራት ይሄንን ብላ ባልጠየቀች ነበር። ምን ለመስራት ብታስብ ነው ካሜራ መኖር እና አለመኖሩን የጠየቀችው ብላ እናንተን ትቀየማችኋለች ማለት ነው። ላይክ ሸር፣ ሰብስክራይብ ያደርጋችሁ ቤተሰቦች፣ ይሄ እንዳይሆን ዝም ብላችሁ አዲስ ስራ ስትሄዱ የመዳምንም ወሬ ይሆን የሌላ ሰራተኛ ወሬ አዳማጭ ሆኑ። ዋይፋይ ከፈለጋችሁ ዋይፋይ ከፈለጋችሁ የምትጠይቁት መዳምን ነው። ዋይፋይ ቁጥር ስጪኝ ለአንቺ ከፍተውልሻሉኝ ምናምን እሺ አለችም እምቢ አለችም፣ ሄዱ መዳም ጋር አጤ ኔ ረገምን ፓስወርድ ወይም ደግሞ እፍታ ኔ ዋይፋይ ብላችሁ በግልጽ ተነጋገሩ። ሌላው ሶስተኛ አራተኛው በጣም ብዙዎቹ መከራቸውን የሚያዩበት ምንድን ነው ይሄንን ስሪ ብላሻለች? ይሄንን አድርጊ ብላሻለች መዳም ግን አላለችም። ስለዚህ በቀዳሚነት የመዳምን ቁጥር መውሰድ አለባችሁ። መዳም አጥኒ ረገሚክ አዲ፣ ያኔ የመዳም ረገምሽ ቀስበናና ታጥቂው ቀስበናኒ በስልካችሁ የመደዋወል ግዴታ አለባችሁ። አንቺና መዳምሽ። ኦኬ፣ የሆነ ነገር አዘዘችሽ ይቺ ሰራተኛ ውሸቷን ነው ውሸቷን አይደለም፣ በምን እናቃለን? ሪከርድ ታረጋላችሁ። ሁሌ እሷ ጋር ምን ጠራሽኝ አልጠራሽኝ ያላችሁ ወይ መዳም አንቲ ጠለብቲ ይሄን ይሄን ስራ ጠይቃላችሁ። እኔ እናንተ አው ካላዘዝኩሽ አትሰሪም እንዴ ብላ እንዳትላችሁ። እኔ ዛሬ ይሄን ይህንን ሰራ አስቤ ነበረ። ሙስተውላ ሊሆን ይችላል፣ መክዘን ወይም ደግሞ የኩሽን ቃላዋጣ አስቤ ይሆናል። እንዴት ትጠይቃለች? ብላ ምስቷ ጋር እንዳይመጣጠቡ ምን ታደርጋላችሁ? በጣም ብልጽ መሆን አለባችሁ። ሪከርድ የምታደርጉላት ይሄን ይሄን አዛሽ ያዴ ብላ የለ መዳም፣ አንቺ ይሄንን ይሄንን አዘዝሽኝ እንዴ እኔ ዛሬ መክዘን ላጸዳ አስቤ ነበር፣ ሹራአይክ ብላችሁ ለመዳም ሪከርድ ታደርጋላችሁ። ከዛ በኋላ ውይ ይቺማ በኒዛም ነው የምታጸዳው፣ ይቺ ጎበዝ ናት። ይሄንን በስነስርዓት በተርቲብ ነው

ሁለት ሰራተኛ ሶስት ሰራተኛ የሚይዙት ሀብታሞች ናቸው። ግን ፊለሆም ሐሰድ ሀሰድ እያንዳንዱ ሀብታም የሆነ ሀሰድ አለ። ቤታቸው አነጀረብት የመላት የሆነ ሀሰድ አለ። በቃ እናንተ እንድትጣሉ የሚያደርጋችሁ ምናምን ማባህሪ ሌሎቹ የእነሱ ዘመዶች እነሱ ቤት ሶስት ሰራተኛ ሆነ እንደ አይን አላለ እንደዛ ነገር ነው እና ምንም ማፊ ኸይር ማፊ ሰላም ያበላት አነጀረብቱ ሰራ ጥሩ ናት። በጣም ሰው ጋር የምትግባባ ሰው ናት ምናምን የምትሏት ካለች፣ እህትና እህቶችን ያጣላ ነው የመዳን ቤት። እህትና እህቶችን አብረው ለስራ መጥተው ነጫጫ ነጫጫ ትታታለች፣ ትንሿ፣ ትልቋ። ኦኬ ስለዚህ ይሄ ነገር ይፈጠራል። እኔ ጥሩ ስለሆንኩ ብላችሁ አትበሉ። በሰዎች መካከል ሰይጣን ፊት ና። ስለዚህ እነዚህን የነገርኳችሁን ነገሮች በደንብ ተጠንቀቁ። ዋይፋይ እራሳችሁ ጠይቁ። ስራ ማዘዟን ራሳችሁ ጠይቁ። ደመወዙ ስንት ነው አትጠይቁ። ደመወዟ ስንት ነው አትጠይቁ። ታዲያ የደመወዝ ጉዳይ በጣም ትልቅ ፊትና ይዞ ነው የመጣው። በጣም ትልቅ በተለይ በአሁኑ ሰዓት እና ውዶች ይ ትዕግስት ይኖራችሁ። አረበኛ በአማርኛ የምትፈልጉ በጣም ይዶ ስለሰራው ልክ በመጀመሪያው አይነት ማየት ትችላላችሁ ማለት ነው። ሌላው እንግዲህ ታጋሽ ነው ሁሉንም ነገር እሷ ናት ያለችሽ ብላ ካለ እየጠለበት ምናምን ካለችሽ ሄዳችሁ መጠየቅ። ኦኬ። ሌላው ደግሞ በጣም ጫና የሚሆንባችሁ ምንድን ነው፣ መዳም ቤት የምትመጣ ከእናት ጋር ሰራተኛ ልጆች ይዛ ግን እማትቆጣጠር የማትቆጣጠር ልጆቹ ይደፋሉ፣ ምን ይላሉ ምን ይላሉ? ምንም ጣጣ የላትም። ሴትዮዋን ስታይ ብቻ እንደሚሰራ ሰው ዱብ ዱብ ትላል። ሴትዮዋ እንዳትናገራት፣ እኔ እናትሽ ቤት ላጸዳ አይደለም የመጣሁት ትላታለች። መስኡልያችሁን ተወጡ። ሰው ቤት ከሄዳችሁ ቢያንስ ዕቃ ጠሩ፣ ልጆቻችሁ ያቆሸሹትን ነገር አንሱ። አሁን አሁን ላይ የሚመጡት አዲሶቹ በጣም ግርም ነው የምትሉኝ በጣም የበፊቱ ሰው ቤት ከተሄደ ሀበሻ ቤት ከተገኘ በጣም በቃ ምን ልበላቸው፣ በስነ ስርዓት ነው የምንሰራው ምናምን ነገር። ለአሁን የመጡት ገይር ሀቢብቴ መራ ዝም ብላ ነው የምታይሽ። ምንም ነገር ይሁን ምንም ነገር ይደፋ፣ ጉዳያቸው አይደለም። መዳማቸው ራሱ ስጠራቸው አጂብ ነው የምንትሉት። በጣም ነው የሚነቋቸው አረቦቹን ግን ሰውን እናክብር። ሰውን ስናክብር ራሳችንን እንከበራለን። ስራችንን ደግሞ ማክበር አለብን። የትኛውም ነገር ብንሆን እኛ ኃላፊነት አለብን። እነሱ አዘውን እንትን አንበል እንጂ አንልፋ እንጂ በራሳችን ፍላጎት ብናጸዳ ምንም አይጎልብን ምንም አይጎልብን። በጣም ብዙ ለፍተን ሰርተናል ምንም አልሆንም ይ በጣም ተጎድተን ሰርተናል ምንም አልሆንም። ሁሉም ነገር ያልፋል። በጊዜ ቀንነት ለራስ ነው። አበዛውባችሁ፣ እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ተግባራዊ ያርጉት። ጀርቦት ኢንሻአላህ፣ በቀጣይ ቪዲዮ እንገናኛለን።